ብላ ከቤቷ ወጣ። የነ ለሊ ቤት ሄዳ ነበር ማለት ነው። ኤላጋ ማለት ነው። ኤላጋ ሄዳ እዛ ነበር ያደረችው ማለት ነው። እሷ እንደውም የተጠራጠረችው ዳይመንድ ነው እኔ እዚህ መኖሬን የነገረው ብላ አስባ ነበረ። ነገር ግን ባለፈው ክፍል ላይ ያው ናአውልን ሄደን እናበረታታዋለን አዘል ላይ ነው ብሎ ነበረ፣ ተነጋግሮ ነበረ። አዴም ዴቭም እንዲሁም ደግሞ ለሊን ተነጋግሮ ነበረ ማለት ነው። ጎበዞች ናቸው። ምንም ቢጎዳቸውም ቢበድላቸውም ተሰባስቦ ዴቭ ራሱ አልፈቀደላቸውም ነበረ፣ ግን መጨረሻ ላይ በእነሱ ፍቃድ በነሱ በቀበጧ ነው በአዴ ከነሱ ጋር ሄደዋል ማለት ነው። ለሊም ደግሞ ኤላን አሳመነችው። አሳምነው በቃ ያለፈውን ነገር እንተው ቅርበናላል። ነገር ግን በአዛን ተጎርተዋል፣ ሄደን መጽናናት አለብን ብሎ ተሰባስቡ ቤታቸው ሄዱ ማለት ነው። ቤት ወሄዱ እንዲሁም መንገድ ላይ እየሄዱ እያለ እንግዲህ ኪንጎን ና ያኛውን ንጉስን አገኙት ማለት ነው። እና አዴ ጠይቀው ነበረ ዳይመንድም ማለት ነው አንተ ነው ወይ አባቴን እኔ የት እንዳለው የነገርከው? ምክንያቱም እናት እናቴ ነግራኛለች፣ አባትሽ የት እንዳለች ደርሶበታል ብላለችው ማለት ነው። አይ እኔ በፍጹም ለማንም አልተናገርኩም፣ ግን የነገርኩት ለዛላ ጎደኛው ለንጉስ ብቻ ነበር፣ ለኪንጎ ብቻ ነበር እንጂ እኔ ለማንም አንነገርኩም ብሎ እሱን አፋጥሼ ስጠይቅ እሱ ደግሞ ካንተ ወጪ ውጭ ማን አወራለሁ ለማንም አልተናገርኩም አለው ማለት ነው። እና በዛ ያለ ያው ቀጥታ ወደ ናኦል ቤት ሄዱ። ሁሉም ተሰባስቦ እና ከንጉም አብሮ ማለት ነው። ቤዛው ላሳጥቀ ማለት ነው። የቤዛ ነገር ግን ቆይ እንመጣበታለን። ተሰባስቦ ወደ እዛ እያለ ንጉስና ዴቭ ያው በአዴ መነቋቀር ጀመሩ ማለት ነው። ንጉስም አዴን ያወራታል እዛ ጋ ደግሞ ዴቭ ፍቅረኛ አይደለች፣ በጣም እናደዳል እና እሷ እንዳታናግራት ብዬ አልነበረም ወይ በዚህ ግብግብ ተጣሉ። እነ ኪንጎ ጥሎ ወጡ ማለት ነው፣ ሄዱ። እሱ ያው ቆይቶ ግን እኔ የሚገርመኝ ነገር ወይንም ደግሞ ደስ ሚለኝ ነገር ቀበጧ፣ ወይንም ሌሉ ሊዱ ማለት ነው ከናኦል ጋ ቢቀራረቡ ደስ ይለኛል። ምክንያቱም ኤላ እዛ ጋ ትዳር ያለ ሰው ነው። ጉደኛ ያለችው የላ ነበር የምትቀርበው ሳ ማለት ነው ውቃበጠ ነገር ግን ናኦል ማንም የለው። ስለዚህ ከናኦል ጋር ቢመቻቸው አሪፍ ነው ብዬ ያስባለሁ። ቤዛ ደግሞ ወደ ቤዛ ስንመጣ ቤዛ የፈለገችው ነገር አለ ብያለሁ። ከዚህ በፊትም ባርኮትንም የተጠጋችው ገንዘብ ለመቀበል ነው። ቤቴ ሄብጥ በእዳ ታይዘዋል። ስለዚህ ብር እንድትሰጠኝ ነው የምትለው። እዚህ ጋ የለንም። ቤቴ በእዳ ታይዞ ነው ብላ ከዚህ በፊት ጠይቃ ነበረ። አሁንም መለሳ ደግማ ጠይቃው ነበረ። ነገር ግን ኤላ ደግሞ ያው እንግዲህ ቤቱን ብር ሰጥቷት ቤቱን ሊገዛ ነው። እናትዬ ደግሞ እንዴት ትገዛለህ፣ በአባት አባቴ ፍቃድ ብለዋለች። ዲጂታል ኢቫን ልዘርፋቸው ነው አውቃ ማለት ነው። ለምለምን ደግሞ ተረጋጋ መጀመሪያ ና ጣራ ቤዛ ምንድን ነው የፈለገችው የሚለውን ሀሳብ አምጥታለች። እንዲሁም ደግሞ ተያይዘው እነ ፍቅር ቤት ወይ እነ ባርኮት ቤት ለሊና ኤላ ሂደዋሉ ማለት ነው። እንትና ደስ ትለኛል። ደፋር ናት። የሆነ ነገር ለማጣራትም ጎበዝ ናት ለሊ ማለት ነው ባርኮትን ፈልጌ ነው። ትግስት ማናት? ፍቅር ደግሞ ማንም እንደሌለ ቤት ባለቤት እንደሌላ ቤት ማንም እየመጣ እዚህ ባለቤትም ቤት ያላቸው የሌላቸው እንደፈለጉ ይገባሉ፣ ይወጣሉ። ለቀናቷ እስማ። ነገር ግን እነሱ ለሊና ኤላ የመጡት የቤዛ ነገር ለማጣራት ነው የመጡት እና ለምፈለግሽ አንቺ ባርኮትን ብላ ስትላው ቤዛ ስለ አንቺ ጉዳይ ልናወራው ነው። ደነገጠች በጣም መሬት አትወጣት ሰማይ አትወጣ አዋረረቻት ማለት ነው። ከዛን ስለ አንቺ ስለገ ስለቤትሽ ስለተያያዘ ቤት ልናጣራ ስለዚች ችግርሽን አጣርተን ልንረዳሽ ነው አለቻት ማለት ነው። ምክንያቱም እሷ ደብቃ ብር ለመለቃቀም የፈለገች ጉዳይ ስለሆነ እንድታወቅባት አልፈለገችም፣ ቤዛ ማለት ነው። ምክንያቱም እዚ ጋ የለንም ብር ትለዋለች፣ ባርኮትንም ብር ታይቀዋለች። መጨረሻ ላይ ወዘርፋቸው ልጠፋ ነው ወይ ደግሞ በኢዳ የተጨመለቀ ቤት ውስጥ ገዝቶ ወይ ደግሞ በክስ ወይ የሆነ ነገር ላይ ያለ ቤት ውስጥ ልትከታቸው ይገወጥ ነገር ይመስለኛል፣ እኔ ሳስቡ ማለት ነው። ብቻ ሆነ ነገር ይዛለች፣ ቤዛ ማለት ነው እና ቤዛ እዚህ ላይ ነው ያለችው ማለት ነው። ፍቅር አሁንም ቅናት የንጨረጨራት ነው። ቅናት በለው አዴ ከቤትወታ አንድ ቀን ነው ያደረችው ነው ቤት ማለት ነው። ወንድሟ ስመጣ በለው አቤት እኮ ሴቶች አንዳንዴ እኔ በስራ ሞት ሁሌ ወንድሜ የኔ ወንድም አዴ አዴው እዛ ማደር ከጀምር ቆይታለች ቤዛ ታዛኛለች እንዳለቃ ሌዱ ደግሞ ትሰድበኛለች። እናቴ የለችም፣ ወገቤ ታሟዋል፣ እጅ ተቆራርቷል፣ እጅ ተበላሽቷል። ማን ነው የምረዳኝ? ልናቷ ደቡ ላይ እየተናገረች ነው ባርኮቴ የመጣባት ማለት ነው እና እንዴት ቤዛዜ መኖሩን ለማየት ነግራት አለ ምናም ብሎ አስደነገጣት ማለት ነው። አታይም እንዴ እጅ እጅም እንደምስል፣ ወገቤ ናሞኛል። እኔ ነኝ ስራ ምሰራ ቤዛም ምዚ ታዘኛለች ልጅቱ ጮክ ብኛለች። ማነው ማን ነው ምረዳኝ? ያቃቀውጣችሁ አልኳቸው እና ፍቅር በቃ ሰሰራ ጉብናት። እኔ ግን ማለት ነው ልክ ናኦል የሰራት ፓርቲ ላይ በለ በጣም በቃ፣ እንዴት ነው የሚያጓጓ ፓርቲ ነበር ማለት ነው፣ ናኦል የገባበት ወይም ደግሞ እነሌዱን ያፈነበት አካባቢ በለው በጣም የሚያምር ተወና ነበር ማለት ነው። እና ይሄን ይመስላችኋለሁ፣ ውድ ቤተሰቦቼ። የሚቀጥለው ላይ እንግዲህ ደግሞ ምን እንደሚሆን ዴቭ ደግሞ አዴን የራሳችን ህይወትን እንኖር ራሳችን ችለን እንኖር። ምክንያቱም አዴ አባቷን የምትሻሸው አባቷን የምትደበቀው በግድ እንዳይድራት ነው። ወደ ድራት ትፈልጋል አባቷ እሷ ደግሞ እንዳይድራት ስለምትፈልግ ነው የተደበቀችው ማለት ነው። ተደብቃ እዚህ ያለችው። ስለዚህ ከምትሸሸውም እንዳታገባ ነው። ስለዚህ እንዴት አድርጌ ነው ሌሉ ችግር እያለብኝ እያለችው ነው እሱ ደግሞ ችግርሽን ይጋራሻለሁ ችግርሽን አግዝሻለሁ። በቃ እኔ ስቅ ሰምቼ ድረስ ነው። ስለዚህ የራሳችን ህይወት ብንኖር እላታለሁ። እሷ ደግሞ አይቻልም እኔ ብዙ ችግር አለብኝ ትለዋለች። አዴ ራሱ ግራ ገብቷታል ግራ ገብቷታል። እዛ ጋም ኪንጎ ያፈቅራታል እዚ ጋ ዴቭ አለ እዛ ጋ በርኩት እንኳን ው ራሱን አቁፈዋለ ቤዛለች እና ይህን ይመስላላቸዋለሁ። ውድ ቤተሰቦች እንግዲህ የሚቀጥለው ላይ እስከምንገናኝ ደግሞ መልካም ቆይታ ይሁንላችሁ። ላይክ አድርጉ፣ ቪዲዮ ከተመቻችሁ ከዛ። ደህና ሁን።